ከአርባ ሰባት ዓመታት በፊት ነው። ወራሪው የዚያድ ባሬ ጦር ታላቋን ሶማሊያ የመመስረት ቀቢጸ ተስፋን አንግቦ የኢትዮጵያን ግዛት ለመውረር ጦሩን በኢትዮጵያ መሬት ያሰማራው። ያኔ ሁሉም ኢትዮጵያዊ ይህ ጠላት ተሰማርቶ ባለበት መሬት ሁሉ ከራሴ በፊት ለእናት አገሬ ሲል አንዳች ሳይሰስት ዋጋ ከፍሏል። ተዋድቋል። በደም ትዕቢተኛውን ኃይል በማሳፈር ዳር ድንበሯንም አስከብሯል። ሻለቃ ጀንበሬ ተሰማ በወቅቱ የታንክ ሻምበል አዛዥ ነው። በባቢሌ ግንባር ከተዋጉት መካከል ናቸው። የካራማራ ጦርነት መራዘም አንዱ ምክንያት ይህ ነበር። እንደ ኩባ እንደ የመን መርፍ የመን በተለይ ጥይት መርፍ። ከዛ ከሁሉም ደላይ ደግሞ በጣም ከፍተኛ ውጤት የሚሰጠው ቢኤም ላውንቸር አለ። ይሄ አርባ የሚተፋ ታስታውሱ እንደሆነ እነኛ ሁሉ ከራሻ ነው። ምጥ በአጭር ጊዜ ውስጥ ነው ራሻ ሄዶ ተምሮ ተመለሱት አማካሪዎችም ጭምር መጥተው በቃ ምን ልበላ አሁን ታንከኛ ስናሰልጥን ነበረው ዊዝን ፊፍቲን ዴይዝ ቱዌንቲ ዴይዝ ነው አሰልጥነን ወደ ግንባር የገባ ነው። ከእስራኤል ተመልሼ እንደመጣሁ ማለት ነው። ስለዚህ ይሄ ሁሉ በነበረ ሁኔታ ነው እና ወደ ስምንት ወር አካባቢ ፈጀው እንጂ ይህን ያህል ሁኔታ አይኖርም። እንደ ዛሬ ተቋቁሞ ያለው መከላከያ ኖሮ በሆን ኖሮ ዳር ድንበራችንም ጥሳ ወደዚህ መምጣትም አትችልም። ሰባት ወር ስምንት ወርም ጦርነቱን ይወስድ አይችልም። በድሉ ማግስት ይህን ክፍተት ለመሙላት በተለያዩ ጊዜያቶች የተለያዩ ሙከራዎች ቢደረጉም ውጤታማ ግን አልነበሩም። በኢፌድሪ መከላከያ ኢንጂነሪንግ በአጭር ጊዜ ወደ ስራ መግባት የቻለው የሆሚቾ የጥይት ማምረቻ ፋብሪካ ይህን የትናንትና የቅርብ ዓመታት ታሪክ የቀየረ ነው። በአሁኑ ጊዜ ግን ያ ሁኔታ እንዳይደግም ተደርጎ በጥሩ ሁኔታ የት ቦታ ነው ድክመታችን እያል ያ ሁሉ የተጠናከረ የሄደበት ነው። ራስን በራስ መቻል ኢኮኖሚካሊ፣ በሁሉም በተለይ በሚሊተሪ በሚሊተሪ ዘርፍ በዚህ በግባቶች ጥይት በለው ፈንጂ በለው ምን በለው ምን በለው መካኒኮች በለው በሁ ጥሩ ሁኔታ በጥሩ ቁመና ላይ ነው ያለ ነው። ሌሎችንም ማገዝ እንችላለን፣ ከኛ አልፈን ማንም ማንም ከእንግዲህ በኋላ በባንዳም በምንምጣ ኢትዮጵያንም የሚሞክርበት ሁኔታ አይኖርም። ራስን በጦር ኃይል ግብዓቶች መቻል በዓለም የዲፕሎማሲ መድረክ ሀገራት ብሔራዊ ጥቅማቸውን ከሚያስጠብቁባቸው መንገዶች መካከል ቀዳሚው ነው። የሆሚቾ ጅምር ስራዎችም የኢትዮጵያን ሉዓላዊነት አስጠብቆ ለመጓዝ ትልቅ አቅም ከመፍጠር ባለፈ ሰፊ የገበያ እድልን የሚያመጣ ብሎም በዲፕሎማሲው መስክ ጭምር ተሰሚነቷን የሚያሳድግ መሆኑን በውጭ ጉዳይ ኢንስቲትዩት የአፍሪካ ጉዳዮች ተመራማሪ የሆኑት ሚፍታ መሐመድ ከፋና ሚዲያ ኮርፖሬሽን ጋር በነበራቸው ቆይታ ላይ አንስተዋል። የሚሊተሪ ተቋማቶች ሁሉ ከኢንተርኔትና ከሳይበር ጋር ከድህረ ገጽ ጋር የተያዙ ናቸው። ስለዚህ ይህንንም ባላንስ አድርጋ ሀገሪቷ እየሄደች ነው ያለችው። ስለዚህ ይሄ በጣም ወሳኝ ነገር ነው። መከበርን ያመጣል። ኦኬ፣ ሌሎች ሀገሮች ደግሞ አቴንሽን እንደገና በዛ ኢንቨስትመንት ላይ ሊሳተፉ ይችላሉ፣ ግዢ ሊፈጽሙ ይችላሉ። ለምንድን ነው ቢሊዮንስ ኦፍ ዶላር ፓኬጅ የሚገኘው ከመሳሪያ ሽያጭ ነው። ስለዚህ አንተም ጥይቶችን ማምረት፣ በተለያየ መጠን ያላቸውን ተተኳሾች ማምረት መቻል ኦኬ ይሄ ብለካ ማርኬት አለ የሚል ሌሎችም ሀገሮች በጣም ከሩቅ ቦታ ከሚገዙ ለምሳሌ በጎረቤት ያሉ ሀገራቶች እኚህ ነገሮች ሁሉ ቦታ ተፈላጊ ናቸው። እና ለእነሱም የማሳየት ሁኔታ አለው። እና በአንድ በኩል ማርኬት የማርኬትን ፖቴንሻል አለው፣ በሌላ በኩል ደግሞ ክብርም ይሰጣል። እንዲህ ይህን ሀገር ከመታወቅነው ኮሌ በፊት ሁለቴ ላስብበት ትላለህ። ለምን ያ ሀገር በራሱ ማምረት የሚችል ከሆነ ለረጅም ጊዜ መዋጋት የሚችልበት ሁኔታ ይፈጠራልና ክብርንም ግርማ ሞገስንም ይጨምራል። ግን ከዛ በላይ የማርኬት አቅሙም ደግሞ ከፍተኛ ነው። በዓለም የገበያ ስርዓት ውስጥ የማጓጓዣ ወጪ ሀገራት ግዢ ከመፈጸማቸው በፊት ከግምት ውስጥ የሚያስገቡት ቀዳሚው ጉዳይ ነው። በዚህ አግባብ ሆሚቾ ጎረቤት የአፍሪካ ሀገራት የጦር ኃይል ግብዓታቸውን ለማሟላት ብዙ ሳይርቁ በቅርበት ግብይት እንዲፈጽሙ እድል ይፈጥርላቸዋል። በዓለም ንግድ ላይ ትልቁ ኮንሰፕት ትራንዛክሽናል ኮስት ነው። ማለትም አንድ ዕቃ ከአንድ ቦታ ወደ ሌላ ቦታ ማጓጓዝ ይህንንም ለመፍታት ይመስለኛል ሪጅናል ኢንቴግሬሽን ወይም የአካባቢ ትብብር ትራንዛክሽን ኮስት ለመቀነስ ነው። በጎረቤት ለሚገኙ ለአፍሪካ ሀገራቶችም የሚሆን ለሌሎችም ሀገሮች የመሸጥ እድሏ ከፍተኛ ይሆናል። ፕራይም ሚኒስተሩም እንግዲህ በንግዳቸው ማመላከት እንደቻሉ አገሪቱ ከተተኳሽ ሽያጮች ሚሊዮንስ ኦፍ ዶላር እንዳገኘች ያሳይተዋል። ይህ እንግዲህ ዴሞንስትሬሽን ነው ማለት ነው። ይህንን ካፓቢሊቲ በአርቲፊሻል ኢንቴሊጀንስ፣ በሳይበር ሴኩሪቲ የተለያዩ ቴክኖሎጂን በማሳደግ አገሪቱ ዞሮ ዞሮ ለወደፊት የሚሊተሪ ፓኬጆችን እንደ ቁሶችን ብቻ ሳይሆን ፓኬጆችን አጠቃላይ ወደ መሸጥ እድገት እንደመነሻ የሚሆን ጥሩ ማሳያ ነው ብዬ ደግሞ